ለሶስት መቶ ዓመታት ሮም ስትሞክር ቆይታለች። በኔሮን የእሳት እብደት፣ በትራጃን የህግ ተንኮል፣ በዳኪዎስ የጭካኔ አዋጅ የክርስቶስን ስም ከምድር ለማጥፋት ያልተፈነቀለ ድንጋይ አልነበረም። ነገር ግን ቤተ ክርስቲያን በብዙ ቁጥር እንደሚያቆጠቁጥ ዛፍ በሰማዕታት ደም እየለመለመች ከነበረችበት ይበልጥ እየሰፋችና እየጠነከረች መጣች። አሁን ግን የጨዋታው ህግ ሊለወጥ ነው። የመጨረሻውና ከሁሉም የከፋው ማዕበል ሊመጣ ነው። እስቲ አስቡት አንድ ንጉሠ ነገሥት ብልህ፣ ኃያልና የሥርዓት ሰው የሆነ ነገር ግን በልብ ውስጥ የክርስትናን ሙሉ ጥፋት ያነገበ ዓላማው ክርስቲያኖችን ማሳደድ ብቻ አልነበረም። ዓላማው የክርስትናን ትዝታ ከሰው ልብ ውስጥ መፋቅ ነበር። መጽሐፍቶች እንዲቃጠሉ አብያተ ክርስቲያናት አመድ እንዲሆኑ፣ ስማቸው ከታሪክ እንዲሰረዝ ያዘዘ ሰው ነበር። ይህ ጦርነት ነው፣ በሮም ግዛትና በቅድስት ቤተ ክርስቲያን መካከል የተደረገ የመጨረሻው ሁሉን አቀፍ ጦርነት። በዛሬው የገሃነም ደጆች ሦስተኛ ክፍል ዝግጅታችን በታሪክ ታላቁ ስደት ተብሎ ወደተመዘገበው ተመዘገበው የጨለማ ጥግ እንጓዛለን። ይህንን የመጨረሻውን ጥፋት ዘመቻ የመራውን የዓለም ገዢ ዲዮቅልጥያኖስን እንተዋወቃለን። ጥያቄው አንድ ነው። የገሀነም ደጆች በሙሉ ኃይላቸው ሲከፈቱ ቤተክርስቲያን የተመሠረተችበት ዓለት ሊነዋወጥ ችሏልን? ወይስ ይህ የጨለማው የመጨረሻው ሰዓት ለሚመጣው ታላቅ ንጋት መባቻ ነበርን? ለዚህ ጥያቄ ምላሹን ለማግኘት ጥቂት ደቂቃዎችን አብራችሁኝ ታሳልፋላችሁ። ይህ የጨካኙ ንጉሥ የዲዮቅልጥያኖስ ታሪክ ነው። ዲዮቅልጥያኖስ በ284 ዓመተ ምህረት የሮምን ዙፋን ሲይዝ ግዛቱ በታሪክ የሶስተኛው ክፍለ ዘመን ቀውስ ተብሎ በሚታወቀው የ50 ዓመታት ትርምስ ውስጥ ሰምጦ ነበር። ሀያ ንጉሠ ነገሥታት ተፈራርቀውበት፣ ጦር ሰራዊቱ የፈለገውን እየሾመና እየገደለ ኢኮኖሚው ወድቆ፣ ዳር ድንበሩ በባዕድ ወራሪዎች ተገፍቶ፣ ሮም ለመበታተን አንድ እርምጃ ብቻ ቀርቷት ነበር። ዲዮቅልጥያኖስ ግን ከተራ ወታደርነት ተነስቶ በጀግንነቱና በወታደራዊ ብቃቱ ብቻ የዓለም ገዢ የሆነ የሥርዓትና የብረት ዲስፕሊን ሰው ነበር። ወደ ስልጣን እንደመጣ ይህንን የተዘበራረቀ ግዛት ለማረጋጋት አንድ ታላቅና አዲስ የፖለቲካ መዋቅር ዘረጋ። ግዛቱ ለአንድ ሰው ብቻ ሊገዛ እንደማይችል ስለተረዳ ቴትራርኪ ወይም የአራት ትዮሽ አስተዳደር የተባለ ስርዓትን ፈጠረ። ራሱ በምስራቅ አውግስጦስ ሆኖ ሲገዛ የጦር ጓደኛው መክሲሚያኖስን በምዕራብ አውግስጦስ አድርጎ ሾመው። ከእርሱ በታች ደግሞ ሁለት ምክትሎችን ወይም ኤሳሮችን ሾሙ፣ ጋሌሪዮስ በምስራቅ ኮንስታንዲኒዮስ ክሉሮስ ደግሞ በምዕራብ ይህ ስርዓት ለሮም ለአጭር ጊዜም ቢሆን ከዚህ በፊት ታይቶ የማይታወቅ ሰላምና መረጋጋትን አመጣ። ዲዮቅልጥያኖስም የሮም አዳኝና መልሶ መስራች ተብሎ ተሞገሰ። ነገር ግን የዲዮቅልጥያኖስ እውነተኛ ዓላማ የፖለቲካ አንድነትን ብቻ ማምጣት አልነበረም። በልቡ ውስጥ የሮምን አንድነት በባህልና በሃይማኖት ጭምር የመመለስ ጥልቅ ፍላጎት ነበረው። እርሱ የሮምን የቀድሞ ክብርና ኃይል የሚመልሰው የድሮዎቹን አማልክት ማክበርና ማምለክ ነው ብሎ ከልቦ ያምን ነበር። ይህንንም ለማሳየት ራሱን ጆቪየስ ወይም የጁፒተር ምድራዊ ወኪል ብሎ ሲሰይም ምክትሉ ማክሲሚያኖስን ደግሞ ሄርኩሌስ ወይም የሄርኩሌስ ወኪል ብሎ ሰየመው። ይህም የእነርሱ አስተዳደር ሰማያዊ ድጋፍ እንዳለውና የሮምን አረማዊ ሃይማኖት የመንግስቱ ማዕከል እንደሚያደርጉ የሚያሳይ ግልጽ መልእክት ነበር። የሚገርመው ለንግሥናው የመጀመሪያዎቹ 20 ዓመታት ያህል ዲዮቅልጥያኖስ በክርስቲያኖች ላይ ምንም አይነት እርምጃ አልወሰደም ነበር። እንዲያውም በቤተ መንግስቱ ውስጥ ሚስቱ ፕሪስካናና ልጁ ቫሌሪያን ሳይቀሩ የክርስትና ደጋፊዎች እንደነበሩ ይነገራል በዚህ ም ዘመን ቤተ ክርስቲያን በነጻነት ተንቀሳቅሳ ቁጥሯም እጅግ ማደግ ጀምሮ ነበር። በየከተማው ትልልቅ አብያተ ክርስቲያናት ተገነቡ። በኒቆሜዲያ ከተማ የነበረው ቤተ ክርስቲያን ከንጉሠ ነገሥቱ ቤተ መንግሥት ፊት ለፊት በኩራት ቆሞ ነበር። ይህ የሰፈነው ሰላም ግን የዘላለም አልነበረም። በዲዮቅልጥያኖስ ልብ ውስጥ በስውር የነበረው የክርስትና ጥላቻ ወደ ግልጽ የጥፋት ዘመቻ እንዲለወጥ ያደረጉ ሁለት ቁልፍ ክስተቶች ነበሩ። የመጀመሪያው በ299 ዓመተ ምህረት የተከሰተው ነው። ዲዮቅልጥያኖስ ስለ አንድ ወታደራዊ ዘመቻ ከአማልክቱ ምላሽ ለማግኘት ወደ አጵሎስ ጣዖት ቤተ መቅደስ ሄደ። የጣዖት ካህናቱ የተለመደውን መሥዋዕት አቅርበው የጣዖቱን ምላሽ ሲጠባበቁ ጣዖቱ ዝም አለ። ዲዮቅልጥያኖስ ተቆጥቶ ምክንያቱን ሲጠይቅ የጣዖቱ ዋና ካህን በዚህ ቅዱስ ሥርዓት ላይ የእኛን አማልክት የማይከተሉ እርኩሳን ሰዎች አሉ፤ በመካከላችሁ ቆመው በትምህርተ መስቀል እያማተቡ አማልክቶቻችንን ኃይል እያሰናከሉ ነው። ስለዚህ ጣዖቱ ምላሽ አይሰጥም ብሎ ተናገረ። ንጉሠ ነገሥቱ በንዴት ተሞላ። ወዲያውኑም በቤተ መንግስቱና በጦር ሰራዊት ውስጥ የሚያገለግሉ ክርስቲያኖችን በሙሉ ለጣዖታቱ መስዋዕት እንዲያቀርቡ ፈቃደኛ ያልሆኑት ደግሞ ከስራቸው እንዲባረሩና ከማዕረጋቸው እንዲሻሩ አዘዘ። ይህ ለሚመጣው ታላቅ ስደት የመጀመሪያው የማስጠንቀቂያ ደውል ነበር። ሁለተኛውና ዋንደኛው የመጨረሻው ገፊ ምክንያት ደግሞ ምክትሉና የክርስትና ቀንደኛ ጠላት የነበረው ቄሳር ጋሌሪዮስ ነበር። ጋሌሪዮስ ጥልቅ አረማዊና የክርስቲያኖች ጨካኝ ጠላትም ነበር። በ302 ዓ ም ከፋርስ መንግስት ጋር በተደረገ ጦርነት መጀመሪያ ላይ ሽንፈት ገጥሞት ነበር። ከዚህ ሽንፈት በኋላ ወደ ኒቆሜዲያ ሲመለስ ለሽንፈቱ ምክንያት አድርጎ የከሰሰው በሰራዊቱ ውስጥ የነበሩትን ክርስቲያኖችን ሆነ። ክረምቱን በሙሉ ከዲዮቅልጥያኖስ ጋር በመሆን ስለ ክርስቲያኖች ጉዳይ ሲመክር ከረመ። ጋሌሪዮስ ቀንና ሌሊት ዲዮቅልጥያኖስን ጌታ ይሆይ እያለ እነዚህ ክርስቲያኖች የግዛታችን እውነተኛ ጠላቶች ናቸው፣ የእኛን አማልክትን ይቃሉ፣ የእኛን ሥርዓት አይቀበሉም፣ የሮምን አንድነት የሚሸረሽር በግዛት ውስጥ ሌላ ግዛት መስርተዋል ዚህን ካላጠፋናቸው አማልክቱ ይቆጡናል፣ ግዛታችንም ይወድቃል። እያለ የጣዖታቱ ካህናትም የጋሌሪዮስን ሀሳብ እየደገፉ ደጋግመው ዲዮቅልጥያኖስን በዚህ ሀሳብ ሞሉት። ዲዮቅልጥያኖስ መጀመሪያ ላይ የደም መፋሰስን ባይፈልግም በቀጠለው ጉትጎታና የአማልክት ፍቃድ ነው በሚለው የካህናቱ ምክር በመጨረሻ ልቡ ወደ ጥፋት አዘነበለ። በስተመጨረሻም ታላቁን ጦርነት ለማወጅ ወሰነ። ዓላማው ክርስትናን ማዳከም ሳይሆን ሙሉ በሙሉ ማጥፋት ነበር። የካቲት 23 ሶስት መቶ ሶስት ዓመተ ምሕረት ሮማውያን ቴርሚናሊያ የተባለውን የአማልክቶቻቸውን በዓል በሚያከብሩበት ቀን የንጉሠ ነገሥቱ ወታደሮች በኒቆሜዲያ ከተማ የነበረውን ግዙፍ ቤተ ክርስቲያን ከበቡት። በሮቹን ሰባብረው ገብተው ቅዱሳት መጻሕፍትን በሙሉ አውጥተው በአደባባይ አቃጠሉ። ከዚያም ሕንፃውን ሙሉ በሙሉ አፈረሱት። ይህ ድርጊት በመላው የሮም ግዛት ለሚመጣው ታላቅና የመጨረሻው ስደት መጀመሪያ ነበር። የተበሰረው ሰላም በታላቅ የደም ጎርፍ ሊተካ፣ የገሃነም ደጆችም በኃይል ሊከፈቱ ነበር። በየካቲት 23 303 ዓ.ም በኒቆሜዲያ ከተማ የነበረው ግዙፍ ቤተክርስቲያን ሲፈርስና በእሳት ሲለበለብ ዲዮቅልጥያኖስ የመጨረሻውን ጦርነት አወጀ። ይህ ግን ጅምሩ ብቻ ነበር። ይህንን ተከትሎ በአንድ ዓመት ጊዜ ውስጥ እንደ መርዛማ ዝናብ አራት ተከታታይና ከቀደሙት ሁሉ የከፉ አዋጆች በመላው የሮም ግዛት ላይ ወረዱ። ዓላማቸው አንድ ነበር፤ ክርስትናን ከስሩ መንቀል። የመጀመሪያው አዋጅ የቤተ ክርስቲያንን ምድራዊ አካል ለማጥፋት ያለመ ነበር። በመላው ግዛቱ ያሉ አብያተ ክርስቲያናት በሙሉ እንዲፈርሱ፣ ቅዱሳት መጻሕፍትና የቤተ ክርስቲያን ንዋየ ቅዱሳት በሙሉ ተሰብስበው በአደባባይ እንዲቃጠሉ አዘዘ። ይህ የቤተ ክርስቲያንን የትምህርትና የአምልኮ መሠረት ለመስበር የተደረገ ሙከራ ነበር። መጨረሻም ክርስቲያኖች በሙሉ ከመንግስት ስራ እንዲባረሩ፣ የነበራቸው ማዕረግ እንዲገፈፍ፣ በፍርድ ቤት የመከሰስ መብታቸውን እንዲያጡና እንደ ሁለተኛ ዜጋ እንዲቆጠሩ ወሰነ። ሁለተኛው አዋጅ ጥቃቱን ይበልጥ አከፋው። መንጋውን ለማሸነፍ እረኛውን ምታ በሚል ስልት በግዛቱ ያሉትን የቤተ ክርስቲያን መሪዎች፣ ጳጳሳትን፣ ካህናትንና ዲያቆናት በሙሉ እንዲታሰሩ አዘዘ። በአንድ ጊዜ እስር ቤቶች በቤተ ክርስቲያን አባቶች ተሞሉ። ዓላማው ምዕመናንን ያለመሪና ያለ አስተማሪ በማስቀረት በ ቀላሉ እንዲበታተኑና እምነታቸውን እንዲክዱ ማድረግ ነው። ሶስተኛው አዋጅ የታሰሩትን መሪዎች ለመስበር የመጣ ነበር። የታሰሩት የቤተክርስቲያን አባቶች በሙሉ ለሮም አማልክት መስዋዕትን እንዲያቀርቡ ፍቃደኛ የሆኑት ነፃ እንዲወጡ፣ እምቢ ያሉት ግን በከፍተኛ ስቃይ እንዲገደሉ አዘዘ። ይህ የስጋን ስቃይ በመጠቀም የነፍስን ጽናት ለመስበር የተደረገ ጨካኝ ሙከራ ነበር። በመጨረሻም በ304 ዓመተ ምህረት የወጣው አራተኛው አዋጅ ከሁሉም የከፋና የመጨረሻው የጥፋት እርምጃ ነበር። ይህ አዋጅ ከዚህ በፊት እንደነበረው በመሪዎች ላይ ብቻ ያነጣጠረ አልነበረም። እያንዳንዱ የሮም ዜጋ ወንድ፣ ሴት፣ ሽማግሌ ሕፃን ሳይለይ ያለምንም ልዩነት በአደባባይ ወጥቶ ለጣዖት መስዋዕት እንዲያቀርብና ዕጣን እንዲያጥን አስገደደ። ይህንን ያላደረገ ማንኛውም ሰው ያለምንም ተጨማሪ ጥያቄ በሞት እንዲቀጣ ወሰነ። በዚህ ጊዜ መላው የሮም ግዛት ከብሪታንያ እስከ ሶሪያ፣ ከጀርመን እስከ ግብፅ ታይቶ የማይታወቅ የሰቆቃ ሜዳ ሆነ። ስደቱ በምስራቅ በዲዮቅልጥያኖስ እና በጋሌሪዮስ ግዛት ውስጥ እጅግ በጣም ጨካኝ ነበር። በምዕራብ በኮንስታንዲኒዮስ ግዛት ውስጥ እርሱ ክርስቲያኖችን በግሉ ስለሚራራላቸው አብያተ ክርስቲያናትን ከማፍረስ ውጪ በሰዎች ላይ ብዙ ጉዳት አላደረሰም። ነገር ግን በሌሎቹ ሦስት ግዛቶች ደም እንደ ጎርፍ ፈሰሰ። የስደቱ አፈጻጸምና የአገዳደሉ ጭካኔ በቃላት ለመግለጽ የሚከብድ ነበር። ዓላማው በቀላሉ መግደል ብቻ ሳይሆን ከፍተኛ ሥቃይ በማድረስ የክርስቲያኖችን ጽናት ለመስበርና ሌሎችንም ለማስፈራራት የታቀደ ነው። ታሪክ ጸሐፊው ዩሲቢየስ እንደዘገበው በአንድ ቀን ውስጥ በአንድ ከተማ ብቻ በ10፣ በ20፣ በ30 አንዳንዴም እስከ መቶ የሚደርሱ ክርስቲያኖች ይገደሉ ነበር። አንዳንዶች በሰይፍ ሲቀሉ፣ ሌሎች በእሳት ተቃጠሉ፣ ሌሎች በመስቀል ላይ ተሰቀሉ፣ የቀሩቱ ደግሞ ላራዊት ተሰጡ። በጣም የከፋው ግን ከመገደላቸው በፊት የሚደርስባቸው ስቃይ ነበር። ገራፊዎች የብረት መንጠቆችን በመጠቀም ስጋቸውን ይተለትሉታል፣ በቀለጠ እርሳስም ያቃጥሏቸው ነበር። አይኖቻቸውን ያወጡ እጅና እግራቸውን የሚሰብሩ ነበር። ይህ ሁሉ የሚደረገው አንድ ቃል ብቻ እንዲናገሩ ነበር፣ ቄሳር ጌታ ነው። ነገር ግን በሚያስደንቅ የጽናት መንፈስ ስፍር ቁጥር የሌላቸው ክርስቲያኖች ይህንን ሁሉ ስቃይ ታግሰው ጌታማ ክርስቶስ ነው በማለት እምነታቸውን በደማቸው አተሙ። በግብጽ ስደቱ እጅግ በጣም የከፋ ከመሆኑ የተነሳ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን የዘመን ቀመሯን የምትጀምረው ዲዮቅልጥያኖስ ስልጣን ከያዘበት ከ284 ዓመተ ምህረት ጀምሮ ነው። ይህ ዘመን አኖ ማርቲሪየም ወይም የሰማዕታት ዘመን ተብሎ ይታወቃል። ይህም ስደቱ ምን ያህል በሕዝቡ ልብ ውስጥ እንደተቀረጸና የሰማዕታቱ መታሰቢያ ምን ያህል ታላቅ እንደሆነ ያሳያል። በዚህ ዘመን እንደ ቅዱስ ጊዮርጊስ ያሉ ኃያላን የሮም ወታደሮች ለንጉሠ ነገሥቱ የነበራቸውን ታማኝነት ትተው እውነተኛው ንጉሥ ክርስቶስ ነው ብለው የሰማዕትነትን አክሊል ተቀበሉ። እንደ ቅድስት አርሴማና ቅድስት ሉቺያ፣ እንደ ቅድስት ካትሪን ያሉ ወጣት ደናግላን የዚህን ዓለም ውበትና ክብር ንቀው ራሳቸውን ለሰማያዊው ሙሽራ ለክርስቶስ መስዋዕት አደረጉ። የዲዮቅልጥያኖስ ጦር ስጋን ሊገድል አብያተ ክርስቲያናትን ሊያፈርስ መጻሕፍትንም ሊያቃጥል ቻለ። ነገር ግን በሰው ልብ ውስጥ የተቀረጸውን እምነት፣ በነፍስ ውስጥ የነበረውን የክርስቶስ ብርሃን ሊያጠፋ አልቻለም። የገሀነም ደጆች በሙሉ ኃይላቸው ቢከፈቱም በክርስቶስ ዓለት ላይ የተመሠረተችውን ቤተ ክርስቲያን ሊነቀንቋት አልቻሉም። ይልቁንም የሰማዕታቱ ደም ለሚቀጥለው ቤተ ክርስቲያን ትውልድ የድልና የጽናት ዘር ሆኖ በምድር ላይ ተዘራ። ታዲያ በሙሉ ኃይሉና በሙሉ ንዴቱ የተነሳው የሮም ግዛት ቤተክርስቲያንን ማጥፋት ቻለ ብለን ከጠየቅን፣ ዲዮቅልጥያኖስ እቅድ በንድፈ ሐሳብ ደረጃ እንከን የሌለው ይመስል ነበር። የግዛቱን ሙሉ ወታደራዊ ፖለቲካዊና ሕጋዊ ኃይል ተጠቅሞ ክርስትናን ከምድረ ገጽ ሊፍቀው ተነስቶ ነበር። ነገር ግን ለስምንት ዓመታት የዘለቀው ይህ ታላቅ ስደት የሮምን ኃይል ሳይሆን የቤተክርስቲያንን ጽናትና የእግዚአብሔርን መለኮታዊ ጥበቃ ያረጋገጠ ሆነ። ዲዮቅልጥያኖስ ክርስቲያኖችን በገ ደለና ባሰቃየ ቁጥር እምነታቸው ይበልጥ እየጠነከረ ቁጥራቸውን በስውር እየጨመረ መሄዱን ተመለከተ። የሰማዕታቱ ደም ሌሎችን ከማስፈራራት ይልቅ ይበልጥ እያበረታታና አዳዲስ ምዕመናንን ወደ ቤተ ክርስቲያን እየሳበ መጣ። እቅዱ ሙሉ በሙሉ እንደከሸፈበትና ይህችን በእርሱ አጠራር ግትር ሃይማኖት በኃይል ማጥፋት እንደማይቻል በተረዳ ጊዜ አንድ አስገራሚና በሮም ታሪክ ታይቶ የማይታወቅ እርምጃን ወሰደ። በግንቦት አንድ ቀን 305 ዓመተ ምህረት ለ21 ዓመታት የገዛው ዲዮቅልጥያኖስ በገዛ ፈቃዱ ስልጣኑን ለቀቀ። ይህ በሮም ታሪክ ውስጥ አንድም ንጉሠ ነገሥት አድርጎት የማያውቅ ድርጊት ነበር። ቤተክርስቲያንን ማሳደድ የሰለቸው ይመስል ከዓለም ግርግር ርቆ በዛሬዋ ክሮሺያ በትውልድ ቦታው አቅራቢያ ወደሚገኝ አንድ ግዙፍ ቤተ መንግስት ሄዶ ቀሪ ዘመኑን ጎመን በመትከልና በአትክልተኝነት አሳለፈ። ከዓመታት በኋላ የቀድሞ ምክትሉ መክሲሚያ ሊባኖስ እንደገና ወደ ስልጣን እንዲመለስ ሲጠይቀው እዚህ በእጄ የተከልኩትን ጎመን ብታይኖሮ የንግስናን ከንቱነት ትረዳ ነበር ብሎ እንደመለሰለት ይነገራል። የዓለም ገዢ በቤተ ክርስቲያን ፊት ተሸንፎ ወደ አትክልት ስፍራው ሸሻ። ነገር ግን የፈተናው እውነተኛና ድራማዊ ፍጻሜ የመጣው ከዚያ በኋላ ነበር። ዲዮቅልጥያኖስ ስልጣኑን ሲለቅ ምክትሉ የነበረው ጋሌሪዮስ በምስራቅ ዋናው አግስጦስ ሆነ። ጋሌሪዮስ የስደቱ ዋና ቀንቃኝና ከዲዮቅልጥያኖስም የበለጠ ጨካኝ ሰው ነበር። ስልጣኑን እንደያዘም ስደቱን በይበ ሞበል አጠናክሮ ቀጠለ። ነገር ግን የእግዚአብሔር ፍርድ የዘገየ አልነበረም። ለስድስት ዓመታት ያህል ስደቱን በጭካኔ ከመራ በኋላ በ311 ዓመተ ምህረት ጋሌሪዮስ ባልታወቀና እጅግ በጣም አሰቃቂ በሆነ በሽታ ተመታ። ታሪክ ፀሐፊዎቹ ዩሲቢየስ እና ላክታኒየስ እንደመዘገቡት ሥጋው ከውስጥ መበስበስ ጀመረ። ሰውነቱ በትላትል ተወሮ ሊቋቋመው የማይችለው ክፉ በሽታ ከቦት በከፍተኛ ስቃይ አልጋ ላይ ዋለ። በዘመኑ የነበሩት ኃያላን ሐኪሞች ሁሉ ምንም ሊያደርጉለት አልቻሉም። በዚህ የ ሞት ሆኖ በከፍተኛ ስቃይ ውስጥ እያለ ጋሌሪየስ አንድ ነገርን ተረዳ። ይኸውም እርሱ ሲዋጋው የነበረው ከሰዎች ጋር ሳይሆን ከክርስቲያኖች አምላክ ጋር እንደሆነ አወቀ። በመጨረሻም በተሸነፈ ልብ በኤፕሪል 30 311 በኒቆሜዲያ ከተማ አንድ አስገራሚና ታሪክን የቀየር አዋጅ አወጣ። የይቅርታ አዋጅ ተብሎ የሚታወቀው ይህ ሰነድ ለ8 አመታት የዘለቀውን ታላቁን ስደት በይፋ አቆመ። አዋጁ ክርስቲያኖች እንደገና እንዲሰበሰቡ፣ አብያተ ክርስቲያናቶቻቸው እንዲ ሊገነቡ ፈቀደ። ከሁሉም በላይ የሚገርመው ግን የአዋጁ የመጨረሻው ክፍል ነበር። ጋሌሪዮስ እንዲህ ሲል ተማጸነ። በዚህ የይቅርታችን መግለጫ ክርስቲያኖች ለአማልክቶቻቸው እንደሚጸልዩት ሁሉ ለጤንነቴ ለግዛቱ ሰላምና ለራሳቸው ደህንነት ወደ አምላካቸው እንዲጸልዩ ይገባቸዋል ይል ነበር አዋጁ የገሀነም ደጆችን በኃይል የከፈተው እጅ በበሽታ ተይዞ ይቅርታ አለመነ። ክርስቲያኖችን ሲያጠፋ የነበረው ገዢ አሁን የክርስቲያኖችን ጸሎት ይለምን ጀመር። ይህ ድርጊት ከዚህ በላይ ምንም ሊባል የማይችል ግልጽ የሆነ የእግዚአብሔር የድል ማሳያ ነበር። ጋሌሪዮስ ይህንን አዋጅ ካወጣ ከጥቂት ቀናት በኋላ በዚያው በሚያሳቅቅ በሽታ ሞተ። ይህ አስገራሚ ክስተት ለመላዊ ክርስትና ዓለም ታላቅ የድል መባቻ ሆነ። በምዕራብ የኮንስታንዲኒዮስ ልጅ የነበረው ቆስጠንጢኖስ የአባቱን የይቅርታ ፖሊሲ ይዞ ብቅ አለ። በ312 ዓ.ም ቆስጠንጢኖስ ከሌላው ተቀናቃኙ ከማክሴንቴኒየስ ጋር በሚልቪያን ድልድይ ላይ ሊዋጋ ሲል በሰማይ ላይ የመስቀል ምልክትን በዚህ ምልክት ታሸንፋለህ ከሚል ጽሑፍ ጋር እንዳየ በታሪክ ይነገራል። ቆስጠንጢኖስም በወታደሮቹ ጋሻ ላይ የመስቀል ምልክትን አስቀርጾ ወደ ጦርነቱ ገብቶ በሚያስደንቅ ሁኔታ ድል አደረገ። ይህ ድል የቆስጠንጢኖስን ልብ ወደ ክርስትና ሙሉ በሙሉ አዞረው። በሚቀጥለው ዓመት በ313 ዓ.ም ከምስራቁ ገዢ ከሊኒኪየስ ጋር በመሆን የሚል ሚላን አዋጅ የተባለውን ታሪካዊ ሰነድ አወጡ። ይህ አዋጅ የጋሌሪዮስን የይቅርታ አዋጅ በማጠናከር በመላው የሮም ግዛት ሙሉ የሃይማኖት ነጻነትን አወጀ። ክርስትና ከ300 ዓመታት ስደትና መከራ በኋላ ለመጀመሪያ ጊዜ ህጋዊ እውቅናን አገኘ። የተወረሱ የቤተ ክርስቲያን ንብረቶች በሙሉ እንዲመለሱም ታዘዘ። የጨለማው ዘመንም አበቃ። የሰማዕታቱ ደም ለቤተ ክርስቲያን የነጻነትን ፍሬ አፈራ። የገሀነም ደጆችም ተዘጉ። ለሦስት መቶ ዓመታት ያህል ከኔሮን እብደት ጀምሮ ቤተ ክርስቲያን በአስር ታላላቅ የስደት ማዕበሎች ተመታለች። ነገር ግን ከነዚህ ሁሉ የከፋው ሁሉን አቀፍና ስልታዊ የነበረው የመጨረሻው የዲዮቅልጥያኖስ ዘመቻ ነበር። የሮም ግዛት ለመጨረሻ ጊዜ በሙሉ ኃይሉ ክርስትናን ከምድረ ገጽ ለማጥፋት ተነስቶ ነበር። የገሃነም ደጆች በሙሉ ኃይላቸው ተከፍተው የክርስቶስን ቤተክርስቲያን ሊውጡ አትዳድቷቸው ነበር። ነገር ግን ከሌሊቱ በኋላ ንጋት ይመጣልና፣ ከዚህ ታላቅ መከራ በኋላ የቤተክርስቲያን የነጻነት ፀሐይ በደማቁ ወጣ። የዲዮቅልጥያኖስ ሽንፈት፣ የጋሌሪዮስ አሰቃቂ ሞትና የይቅርታ አዋጅ እንዲሁም የታላቁ ቆስጠንጢኖስ ድልና የሚላን አዋጅ አንድ ዘላለማዊ እውነትን በታሪክ መዝገብ ላይ በደማቅ ቀለም ጻፉ። ይኸውም የቤተ ክርስቲያን ህልውናና ጥንካሬ የተመሰረተው በምድራዊ ኃይል በመንግስታት በጎ ፈቃድ ወይም በሰው ጥበብ ላይ ሳይሆን የገሃነም ደጆች አይችሏትም በሚለው መለኮታዊ ቃል ኪዳን ላይ መሆኑን ነው። ይህ ታሪክ ከሺህ ዓመታት በኋላ ለምንገኘው ለእኛ ለዛሬው ዘመን ምዕመናን ጥልቅና ሕያው የሆነ ትምህርትን ይሰጠናል። የመጀመሪያው ትምህርት የመከራው ትርጉም ነው። በዓለማዊ ዓይን ሲታይ ስደቱ ጥፋትና እልቂት ነበር። በመንፈሳዊ ዓይን ሲታይ ግን ቤተክርስቲያንን ያጠራና ያጸና ታላቅ የእሳት ፈተና ነበር። የሰማዕታቱ ደም ለቤተክርስቲያን የጥንካሬ ዘር ሆነ። መከራው እውነተኛ አማኞችን ከግብዞች ለየ። ፈተናው ቤተክርስቲያን ስለንስሐና ስለምህረት ያላትን ትምህርት ይበልጥ እንድታጠራ አደረጋት። ስለዚህ ጠላት ለመጥፎ ያሰበውን እግዚአብሔር ለበጎ እንደለወጠው እናያለን። ሁለተኛው ትምህርት የጽናት ኃይል ነው። ሰማዕታቱ በስጋቸው ላይ ከደረሰው አሰቃቂ ስቃይ ይልቅ በነፍሳቸው ሰዎቻቸው ውስጥ የነበረው የክርስቶስ ፍቅር ይበልጥ ኃይለኛ ነበር። ዓለም ሊሰጥ የሚችለውን ታላቅ ቅጣት ማለትም ሞትን እነርሱ እንደ ታላቅ የክብር አክሊል ተቀበሉት። ይህ ጽናታቸው በምድራዊ ኃይል ላይ የተቀዳጁት ታላቅ መንፈሳዊ ድል ነበር። ይህም ለኛ በዘመናችን ለሚገጥመን ትናንሽም ሆኑ ትልልቅ ፈተናዎች በእምነት ከጸናን ማሸነፍ እንደምንችል ያስተምረናል። ሦስተኛውና ዋነኛው ትምህርት የእግዚአብሔር ታማኝነት ነው። ዲዮቅልጥያኖስ፣ ጋሌሪዮስ እና ሌሎችን ፈታኝ መሪዎች በዘመናቸው የማይደፈሩ ኃያላን ነበሩ። ዓለም ላይ ካለው ኃይል ሁሉ በላይ እንደሆኑ አስበውም ነበር። ነገር ግን ከነርሱ በላይ የሆነ የሰማይና የምድር ገዢ የሆነ ታሪክን በጣቱ የሚጽፍ ኃይል እንዳለ ዘንግተውታል። የቤተ ክርስቲያን ጠላቶች መጨረሻ ውርደት ሲሆን፣ ቤተ ክርስቲያን ግን ከፈተናዋ በኋላ ይበልጥ በክብር ስትወጣ ስናይ የእግዚአብሔር ክንድ ለቤተ ክርስቲያኑ ምን ያህል ቅርብ እንደሆነ እንገነዘባለን። መከራው በበዛ ቁጥር የእግዚአብሔር ጣልቃ ገብነትና ጥበቃ ይበልጥ ይጠነክራል። እነዚህ ታላላቅ ፈታኝ መሪዎች አልፈዋል። ስማቸው ሲነሳ ከጭካኔና ከሽንፈ ጋር እንጂ ከክብር ጋር አይወሳም። ነገር ግን በእነርሱ ዘመን ለክርስቶስ ስልሞታለሁ ብለው ደማቸውን ያፈሰሱት የቅዱስ ጊዮርጊስ፣ የቅድስት አርሴማ፣ የቅዱስ አግናጢዮስና ስፍር ቁጥር የሌላቸው ሰማዕታት ስም ዛሬም በቅዳሴያችን፣ በመዝሙርና በገድላት ውስጥ ለዘላለም በክብር ይዘከራል። የእነርሱ ታሪክ የቤተ ክርስቲያን የድል ታሪክ ነው። የእነርሱ ጽናት የኛ የብርታት ምንጭ ነው። በገሃነም ደጆች ክፍል አራት ዝግጅታችን ስንገናኝ የሌላ ጸረ ቤተ ክርስቲያን ታሪክ በዝርዝር ይዘን እንቀርባለን። እስከዚያው ድረስ የሰማዕታቱ አምላክ በእምነታችን ያጽናን እያልን በዚሁ እንሰናበት። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።